ሰላም ለእናንተ የኔ ተወዳጆች እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኖር። ከፕሮቴስታንት ወንድምህቶቼ ሰሞኑ ሁለት ትችቶች ደርሰውኛል። የመጀመሪያው ትችት እንደው በኦርቶዶክስ ቤተክርስቲያን ውስጥ የሚነሳ የሆነ የስተት ትምህርት ሲኖር እሱን ለመሸፈን ስትል ፕሮቴስታንቶች እያልክ ታነሳለ፣ ወደኛ ትመጣለ፣ ለምንድን ነው የሚል ትችት የመጀመሪያው ነው። ወደ ሁለተኛው ትችት ከማለፌ በፊት እዚሁ የመጀመሪያው ትችት ላይ ትንሽ ነገር ልበላችሁና ወደ ሁለተኛው ትችትም ደግሞ ሄደን አብረን የምናየው ይሆናል። የመጀመሪያው ትችት ላይ እንግዲህ ፕሮቴስታንቶችን ለምን ታነሳለህ ለሚለው፣ አያችሁ ምን አለ መሰላችሁ፣ እዚህ ሚዲያ ላይ አንዳንድ ፕሮቴስታንት ወንድምቶቻችን የሚሰሩት ስራ እንደምን ያለ ስራ ነው? ልክ በኦርቶዶክስ ቤተክርስቲያን ውስጥ የሆነ መምህር የሆነ ነገርን ሲናገር የቤተክርስቲያኒቱን ትምህርት የማይወክል ቢሆን ራሱ እንደሚወክል አስመስለው፣ አያችሁ ቤተክርስቲያን እንደዚህ ነው የምታስተምረው እያሉ ለእነርሱ መጠቀሚያ ያደርጉታል። ለምን አይነት መጠቀሚያ? የጌታን ቤተክርስቲያን ለማጠልሸት፣ በጣም መጥፎ ኢሜጅ ለመስጠት። በቃ ቤተክርስቲያን እንዲህ ናት? ይሄ ቲክቶክ ላይ ያለው ሌላ ነው እንጂ ምድር ላይ ያለው ይሄ ነው እያሉ ለማሳየት ይሞክራሉ። ይሄ ምንን የሚያሳይ ነው? ግልጽ የሆነ የጌታ ቤተክርስቲያን ጥላቻ በልባቸው ውስጥ የነገሰባቸው ሰዎች አሉ እና እነሱ በዚህ መልኩ ነው ፖለቲክሳቸውን ለመስራት የሚሞክሩት። ስለዚህ ምን ማድረግ አለብን? የምርም ስህተት ነገር ይሄ ቤተክርስቲያንን የማይወክል ነገር በእኛ ዘንድ ከተነገረ አይ ይሄ ቤተክርስቲያንን አይወክልም ከዚህ ከዚህ አንፃር ስህተት ነው ብለን እንናገራለን። በግልጽ ተናግረናልም። እግረ መንገዳችንን ግን ፕሮቴስታንቶችም በዚህ ደረጃ ታትረው ቤተ ክርስቲያንን ለማጥቃት የሚሙ ሲሞክሩ አምነውበት እንኳን አደለም አንዳንድ ነገሮች ነው። ለምሳሌ ከዚህ ቀደም በነበረው ርዕስ ላይ ቅዱስ ቁርባን የምንበላው ስጋና ደም የመቤታችን ነው የሚል ነገር ተነገረና ፕሮቴስታንቶች በጣም አጭሁት። ገና ከጅምርኩ የጌታ ነው ብሎ ራሱ ያም አደል እውነተኛ የራሱ የጌታ ስጋ ነው ብለታምና ቅዱስ ቁርባን አታምኑም። ለምሳሌ ይህን ቪዲዮ ይሁ። በእርግጥ የጌታ ስጋ ሪል ነው ወይ ራሱ ነው ወይ? ህብረት አለው ነው የሚባለው መስቀል ላይ ካለው ከጌታ ስጋ ጋር ህብረት አለው እንጂ ራሱ አይደለም እንግዲህ እንደሰማችሁት ራሱ የጌታ ስጋ አይደለም ነው ያለው በቃ አለቅ የጌታ ስጋ አይደለም የጌታ ደም አይደለም በዚህ ጉዳይ ላይ የሚከራከሩት ለምንድን ነው እንዳልኳችሁም በቃ ለቤተክርስቲያን በጣም መጥፎ ኢሜጅ መጥፎ መልክ ለመስጠት ስለሚፈልጉ ነው ስለዛ እናንተም እኮ ገና ከጅብሩ ምን ይህንን አታምኑበትም ብለን እዚህ ጋር ያለው ስተትን እንናገራለን ስተት ከተገኘ የእናንተንም ደግሞ እንናገራለን። አዎ ሁለተኛው ትችት ደግሞ አንዳንድ ሉትራን ወንድሞቻችን ምን አይነት ነገርን ሲናገሩ እየሰማው ነበረ። አይ እኛን አታጠቃለን፣ እንዴት እንደዚህ ትለናለህ? ሉትራኖች እኮ በቅዱስ ቁርባን እናምናለን የሚል ነገርን ለማስቀመጥ ሲሞክሩ አይቻለው። ትክክል ነው፣ ሉትራኖች ያምናሉ። እኛ ሀገር አብዛኛው ጴንጤ ነው። ጴንጤ ደግሞ ቅዱስ ቁርባን ላይ እውነተኛ የጌታ ስጋና ደምን ብሎ አያምንም። ሉትራኖች ናቸው የሚያምኑት። እዛው ላይ ግን ያው ጴንጤዎችን ፕሮቴስታንት ስለሆኑ ፕሮቴስታንት ልንል እንችላለን። ይህ ምንም አይገርምም፣ አይደንቅም እዛው ቪዲዮ ላይም ግን በተለይ ጴንጤዎች ብዬ ግን ጴንጤዎችን ደግሞ ላይ ይቻሉ ባለይም ግን ጴንጤዎችን ፕሮቴስታንት ስለሆኑ ምንም ችግር የለም። ሉትራኖች ደግሞ ተነስታችሁ አይ ይሄ ነገር እኛን አይወክልም ብላችሁ እራሳችሁ ደግሞ ቪዲዮ መስራት ትችላላችሁ። እናንተን ዲፌንድ አላደረግም። ከይቅርታ ጋር ግን ትክክል ነው። ሉተር ተነስቶ ለምሳሌ የጴንጤን ይህንን ቅዱስ ቁርባን እውነተኛ የጌታ ስጋና ደግሞ አይደለም የሚለውን ትምህርት በሚገባ ጣልዞት ነው ያለፈው። እንደውም የአጋንንት ትምህርትን አድርጎን ያስቀምጠው። የጴንጤዎችን ትምህርት ሉተር የአጋንንት ትምህርት አድርጎን ያስቀምጠ